በቅርቡ በማህበራዊ ሚዲያ ላይ ፕራንክ ቪዲዮ በሚል ስም ተሰራጭቶ ብዙዎችን ያስቆጣ አንድ ክስተት ተፈጥሯል። ቪዲዮው ባል የህይወት አጋሩን ቀልድ በሚል ሰበብ ሲያዋርድና ስሜቷን ሲጎዳ ያሳያል። የአንድን ሰው ስሜት መጉዳት በተለይም ደግሞ አብራችሁ ቤት የሰራች ልጅ የወለደችላችሁንና ከጎናችሁ የቆመችውን ሚስት ማስለቀስ ቀልድ ሊባል በፍጹም አይገባውም። አሁን ላይ አንዳንዶች ለቪው ወይም ደግሞ ለእይታ ብለው የትዳር አጋራቸውን ስሜት እየጎዱ ቪዲዮ እየቀረጹ ለአደባባይ ሲያጋሩ ተመልክተናል። ይህ ግን ፍቅር አይደለም፣ ይህ ቀልድም አይደለም። ይህ ንጹሕ የሆነ አለመከባበርና ንቀት ነው። ከምዕራባውያን ተኮርጀው የሚመጡት አብዛኞቹ እነዚህ የውሸት ፕራንኮች በትዳር ውስጥ ያለውን ታማኝነት፣ ክብርንና መተማመን በእጅጉ ያፈርሳሉ። በዚህ ቫይራል ቪዲዮ ላይ የምትታየው ሴት ተዋናይ አይደለችም። እሷ እናት ናት፣ ሚስት ናት፣ ክብር የሚገባት ሰው ናት። ለእይታ ሲባል መቀለጃ ልትሆን አይገባትም። ከሰሞኑ ብዙዎችን ያስቆጣና እያነጋገረ ያለው ባለትዳሮች የለቀቁት ቪዲዮ ባል የሁለት ወር አራስ የሆነች ሚስቱን የሚናገራትን ንግግርና የእሷ ምላሽ የያዘ ሲሆን ኢትዮ አዲስ ነገር ብዙዎችን ያስቆጣው የባል ንግግር ምን እንደሆነና ጉዳዩን በተመለከተ ከዛ በኋላ እየወጡ ያሉ የተለያዩ መረጃዎችንና አስተያየቶችን እንደዚሁም ደግሞ ሁኔታው በዚህ ደረጃ ሕዝብን ካስቆጣ በኋላ ባል የሚስት እግር ላይ ወድቆ ይቅርታ መጠየቁን የተመለከቱ መረጃዎችን ይዞላችሁ ቀርቧል። ሰላም ውድ የቻናላችን ቤተሰቦች ከተለያዩ ሀገራት ሆናችሁ ስለምትከታተሉን እናመሰግናለን። በያላችሁበት ሰላማችሁ ይብዛ። አዳዲስ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ባል ፕራንክ ነው በሚል የሁለት ወር አራስ የሆነች ሚስቱን ወታ እንድትሰራና ምግብ እንድትቀንስ እሱም ኑሮ እየከበደው መምጣቱን እጅግ በጣም ሞራልን በሚነካ መልኩ ለሚስት ሲናገር በቪዲዮ ይታያል። ቪዲዮውን እስካሁን ድረስ ካላያችሁት እስኪ ተመልክተን እንመለስ። እ አሁን ስራ መጀመር አለብሽ። በቃ እኔ በጣም እየከበደኝ ነው። ማለት ምግቡ ማለት ወለዳችሁ ተብሎ የምትሉት ምግብ በቃ አሁን ይሄ ሰሃን ማለት ነው። በፊት ሻይን ነበር የሚያረጋው። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? ምን ማለት ነው እንዴ? በቃ ከባድ ነው። አንዴ ወልጄ ነው ማለት ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ከየት እንደመጣ

ምን አገናኘው ከማጥባት? አይ አንድ ቁርስች ቁርስሽ ነው፣ አንድ ዳቦ ይበቃሽ። ደግሞ በትንሹ አሁን ወተት ምናም ስትጠጪ በትንሹ ወተት። አንዳንዴ መተጋገዝ አለ። ጊዜውን ታውቂያለሽ። ምን ማለት ነው? ቋት ምጣጥጪ ግን በቃ አንዳንድ ጊዜ ምጥበየው ነገር የተወሰነ ወይ ደግሞ ትንሽ ወጥሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኝ። ምን ችግር አለው? ባሎቻቸው ጥሏቸው ይሉት ልጆቻቸውን ይዘዋል ስራ

ሁለተኛ እንውለድ ይቆያል አልኩ ነበር። እኔ እንትና ሁለተኛ እንውለድ ያልኩህ እኮ እንውለድ፣ ግን አሁን እኮ ሁለት ወር ሙሉ ተቀምጥሻል። እንደ እናቶቻችን ሶስት ወር ልትታረሺኝ? በቃ እንደ ፈረንጅ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ካልሆነ ደግሞ የማትወጪ ከሆነ ደግሞ አንዳንድ ጊዜ ለሳኑ ብታስቢ

አንቺ እየቀለኩ ነው። ስሚ ሰውን የሚያውቁ ስል ነገር እያደረኩ ፕራንክ የሚባል ነገር አለ። ለምን ነ ል ለማን ነው የምሰራው? የምር እየቀለኩ ነው አንቺ

እጅግ በጣም ሞራልን ለሚነካ ንግግር ሚስት የምታሳየው ምላሽ እጅግ በጣም አንጀትን የሚበላና የሚያሳዝን አቅም ማጣት፣ መሰበር፣ ብቻ ብዙ የተደራረቡ የሚረብሹ ስሜቶች የተቀላቀሉበት ነበር። ይህንን ቫይራል የወጣ ቪዲዮ የተመለከቱ ሰዎችም ምንም እንኳን ባል ፕራንክ ነው ቢልም የልቡን ነው የተናገረው፣ የልቡን ተናግሮ ቀልዴን ነው ማለት አይሰራም የሚሉ ብዙ ሀሳቦችን ሰጥተውበታል። እውቁ ደራሲና ጋዜጠኛ ቴድሮስ ተክለአረጋይ በፌስቡክ ገጹ ስለ ጉዳዩ ይህንን ብሏል። መቼም በተለይ ከማህበራዊ የትስስር ገጾች መምጣት ጀምሮ ምርና ቀልዳችን ተምታቷል። የቱ ሰው ፊት የሚቀርብ ይሁን፣ የቱ ለራሳችን የምናስቀምጠው ተወነጋግሮብናል። በተለይ የአንዳንዶቻችን ደግሞ ገንዘብ ካመጣ ገመናችንን ይዘን ለገበያ የምንወጣንን። ይህ ባል አስረገዘ እንጂ ሴቶች በእርግዝና ወቅት ስለሚኖሩባቸው የሆርሞን ለውጦች አያውቅም። ቢያውቅም ሁለተኛ ልጅ በወለደችለት ሚስቱ ላይ እንዲህ አይቧልትም። ፊቷ የሚንቀጠቀጠው፣ ድምጿ እንባዋ እንዴት አይረብሸውም? ሲፈልጉ ገንዘብ ያመጣልናል እናድርገው ብለው ተማክረውም ይሁን እኔ ብሆን መቼም በልጆቼ እናት ሀዘንና እንባ የሚመጣውን ገንዘብና ተመልካች ማብዛቴን አስቤ ይህና አሰቃቂ ቪዲዮ አልለጥፍም። ሌላ ቢቀር በዚህ ስሜት ውስጥ ያሉ ብዙ ሚስቶች አሉና እነሱን ይነካል ብሎ ማሰብ ጨዋነት ነው። ለነገሩ ስለራሱ ራሱ ሚስት ያልተጨነቀ እንዴት ስለ ሌላ ሴት ግድ ሊሰጠው ይችላል? ይህ ባል መጨረሻ ላይ ፕራንክ ነው ይበላት እንጂ ያላሰበው ነገር አይደለም። ሴት ልጅ በእርግዝናና በወሊድ ወቅት ከባሏ የደረሰባትን በደል መቼም ማትረሰውም። ይህ ሰው እሱ እንዳለው በዚህ በማይቀለድበት ነገር ላይ መቀለዱ አንድ ነገር ሆኖ ይህንኑ ነውሩን መቅረጹ ቀርጾም ደግሞ ለራሷ ለማስቀረቱ ሰቅጣጭ ነው። መስሎት እንጂ ሚስቱ መቼም ቢሆን በደሉን አትረሳውም። ከታሪኩ እንደምንረዳው ሚስት የራሷ ገቢ የላትም። ነገር ግን ታሪክ በቀላሉ ይገለባበጣል። ሚስቱ ቀና ያለች ቀን መዛ የምታወጣውን መርዘኛ ታሪክ ነው ያቆየው። ይህን እኔ ስለነገርኳት አይደለም የምታስታውሰው። እውነት እውነት ሚስትየው በጣም ነው ያሳዘነችኝ። እንቧን ስትጠርግ ነፍሴ ጫፍ ድረስ ነው ሀዘን የተሰማኝ። የሴት ልጅ ነኝ፣ በምንም ሁኔታ ውስጥ የሴት ወገን ነኝ። ይህ ግን ሰውነትን ብቻ የሚጠይቅ ነው። ይሄ ፕራንክ ሳይሆን ፍራንክ ፍለጋ ነው። ገንዘቡን መልሶ ለሚስቱና ለልጆቹ ማምጣቱ አይቀርም። ግን ይሄ ገንዘብ ሚስቱ የልጆቹ እናት ተሸጣ የመጣ ገንዘብ ነው ባይበላስ ቢቀር ሲል ስለ ጉዳዩ የተሰማውን ነገር ጽፏል። ሜንታል ዌልነስ የአእምሮ ጤና የተሰኘው ታዋቂ የሆነው የዶክተር ዮናስ ላቀው የፌስቡክ ፔጅ ላይም ስለ ሁኔታው ይህ ተጽፎ ተመልክተናል። የምጥን ስቃይ ወንዶች አንረዳም። ትንሽ እንዲገባ በህክምና የሚቀራረብ ምሳሌ ልስጥ። የታችኛውን ከንፈርህን ሳበው ሳበውና ቅንድብህን እስኪነካ ድረስ ለጥጠው። ልክ ቅንድብህን ሲነካ የሚሰማ ስቃይ የምጥ ወቅት እናቶች የሚሰቃዩት ስቃይ በትንሹ የሚያሳይ ነው። አንዲት ሴት እናት ስትሆን መሥዋዕትነት ትከፍላለች። እንቅልፍ መተኛት ይቀራል። ስራ፣ ኬርየር፣ ተስጦ፣ ገንዘብ የሚባሉት ሁሉ ሁለተኛ ደረጃ ናቸው። ከሁሉም ቅድሚያ የምትሰጠው አንደኛ ጉዳዩዋ ልጇ ነው። መዘነቅ ስለማትችል አይደለም። ስራ መስራት አቅቷት እንዳይመስል። ታዋቂና ዝነኛ መሆን ስለሚያቅታት ከመሰለ ተሸውደሃል። ለልጇ ያላት ፍቅር ነው ቤት ያዋላት። የስምንት ሰዓት ስራን ችላ እንድትል ያደረጋት የማይተካውና 24 ሰዓት በቀን የሚፈልገው የእናትነት ኃላፊነት ነው። ራሷን የጣለች የመሰለ ልጃችሁን እንዲዘንጥ ደፋ ቀና ስትል ነው ዝም ያለችው፣ ሁሉ ነገር ተመችቷት አይደለም። እርግጥ ነው ወንዶች ቶሎ አንበስልም፣ ግን እንደው ቪዲዮውን ሳናስተውል ብንቀርጸው እንኳን ወንድም መለጠፉን ምን አመጣው? አይዞ ሽህት አለም ሲል የተሰማውን ገልጿል። በኢትዮጵያ ውስጥ በፕራንክ ስም እየተፈጸሙ ያሉ ተግባራት ስላስከተሉት ከባድ የህግ ተጠያቂነት ማስጠንቀቂያ የሰጠችው የህግ ባለሙያ ወይዘሮ ሰብላ አሰፋ ናት። ጠበቃ ሰብላ አሰፋ እንዳለችው ምንም እንኳን የኢትዮጵያ የወንጀል ህግ በቀጥታ ፕራንክ ወንጀል ነው የሚል አንቀጽ ባይኖረውም በፕራንክ ሰበብ የሚከሰቱ ውጤቶች ግን ከባድ የወንጀል ተጠያቂነት የሚመሩ ናቸው። በፕራንክ ምክንያት በተቀለደበት ሰው ላይ በድንጋጤ ሞት ወይም አካል ማጉደል የሚከሰት ከሆነ ድርጊቱ በቀልድነት አይታይም። እንደዚህ ያሉ ከባድ ጉዳቶች ከተከሰቱ ፕራንኩን ያደረገው ሰው በኢትዮጵያ የወንጀል ህግ መሰረት ተጠያቂ ሆኖ ወደ እስራት የሚመራ ቅጣት ሊጣልበት ይችላል ድርጊቱ እንደ ግድያ ወይም ከባድ የአካል ጉዳት ማድረስ ተቆጥሮ ይቀጣል። በስመ ፕራንክ የከፋ ነገር እንዳይከሰት ከፍተኛ ጥንቃቄ ያስፈልጋል። ቀልድ ሲያልፍ መዘዙ ከባድና የህግና የህይወት ዋጋ ያስከፍላል። ሁሉም የፕራንክ አድራጊዎች ልብ ሊሉት ይገባል ብላለች። ናፍቆት ዮሴፍ የተሰኘች ጋዜጠኛም በፌስቡክ ገጿ ስለ ሁኔታው እንዲህ ስትል የተሰማትን ተናግራለች። እንቅልፍ አጥቼ ነው ያደርኩት። ብዙ ብዙ ነገር ተብሏል በዚች አንጀት በምትበላ ቆንጅዬ ሴት ባል ጉዳይ የድምጿ ዝቅ ማለት በዝምታ የሚፈሰውን በዋ ወደ ባሻነቷ ብቻ ሁሉ ነገሯን እንቅልፍ ይነሳል። በዛ ሰዓት አጠገቧ ሆኜ አቅፌ ባጽናናት ምኞቴ ነበር። እኔ ስለ ባል ተብዬው ምንም ነገር ማለት አልፈልግም፣ ግን ለእህቶቼ መልእክት አለኝ። ስራ ወጥረን እንስራ፣ ያገኘነውን እንስራ፣ ገንዘብ እንያዝ። ኢኮኖሚያዊ ነፃነት፣ የአይምሮ ነፃነት፣ የጊዜ ነፃነት ይሰጣል። ከእንዲህ አይነት ገልቱ ባል መሸማቀቅ ያድናል። እናም እጃችንን እግር አስመስለን እንስራ። ይህና ይሄ ብቻ ነው መፍትሄው። በበኩሌ እንደዛ ነው የሚሰማኝ። በዚህ አጋጣሚ ለሚስቶቻችሁ ለልጆቻችሁ ቅድሚያ የምትሰጡና የምታከብሩ ላባችሁን ጠብ አድርጋችሁ እየሰራችሁ ቤተሰባችሁን አንቀባርራችሁ ለምታኖሩ ወርቅ ባሎችና አባቶች ክብር አለኝ ስትል የተሰማትን ገልጻለች። ሌላኛዋ የራሷን ያልታከመ ህመም ያለችውን በዚህ ደረጃ መነጋገሪያ የሆነውና ብዙዎችን ያስቆጣው ባል በድርጊቱ ተጸጽቶ በይፋ ሚስቱን ይቅርታ ጠይቋል። ባልየው አዲስ የወለደች ሚስቱን ስራ መስራት አለብሽ፣ እዚህ ቁጭ ብለሽ እየበላሽ እኔ ብቻዬን አልቻልኩም፣ እናም ሌሎች በቪዲዮ የሰማቸቸውን ቃላቶች ከተናገረ በኋላ ቀልድ ነው ብሎ ነበር። ይሁን እንጂ በቀላል ቀልድ የጀመረው ድርጊት ብዙም ሳይቆይ ከተመልካች ዘንድ ከፍተኛ ትችትና ተቃውሞን ቀሰቀሰ። በርካቶች አክብሮት የጎደለውና ስሜትን የሚነካ ቀልድ ነው በማለት ወቀሳቸውን አሰሙ። የበርካቶች አሉታዊ አስተያየት ማዕበል ከተነሳ በኋላ ባልየው ለተግባሩ ትልቅ ጸጸቱን የሚገልጽ ሌላ ቪዲዮ አውጥቷል። በዚህ ቪዲዮ ላይ ሚስቱ ፊት ተንበርክኮ ጉልበቷን እየሳመ በእጁ ስጦታ ገዝቶላት ሲሰጣት እናም እንዲህ ሲል ተሰምቷል። እባክሽን ለሰራሁት ስህተት ይቅርታ አድርጊልኝ፣ አንቺን ለመጉዳት አስቤ አልነበረም፣ ብሏል ባልየው። ይቅርታ የጠየቀበትን ቪዲዮ እንድትመለከቱት ጋብዘናችኋል። ከትናንት ወዲያ ለሰራሁት ቪዲዮ ማለት ነው በጣም ብዙ ሰው ተናዷልና፣ ያው እንደዚህ ያስቆጣል ብዬ አስቤ ነበር እና ብዙ ሰው በይፋ ይቅርታ ጠይቀስ ስላለ ይቅርታ ለጠይቅሽ ነበር። እና አንዳንድ ሰው ደግሞ ካሳ ይገባታል ብሎኛል። እና ያው ምንም ነገር በሰጠሽ አንቺ የሚመጠን ካሳ እንደሌለ አውቃለሁ። ምክንያቱም እነዚህ ነው የመሳሰሉ ልጆች ሰጠሽ ያል ብዙ ነገር አለ በእኔና በአንቺ ማለት ያሳለፍ ነው። ስለዚህ ምንም ወርቅ ባነጥፍልሽ ራሱ እንደማይመጥን አውቃለሁ። አለበ ግን ያው በሚታይ ነገር ሰውም ካሳት ስላለ ትንሽ ይካሳ ዘይ ይችላል ነው፣ ይመጥንሻል ብዬ አይደለም። ሁሉም ሰው እንዲያውቀው ፈልገው ይመጠናታል ብዬ አይደለም። በዛሬ ደግሞ ያው ብዙ ሰው ወድዶሻልና፣ ሚስቴን ደግሞ ስለወደዳችሁልኝ ያመሰግናለሁ። ለብዙ ሴቶችም ትምህርት ተሰንገለፊ ያስባሉ ከባሎቻቸው ጋር ለሚፋተጉ ማለት ነው። እና አዲስ የሆነች ልጅ አለች ብቻ የመጀመሪያ ላይ ትንሽ ከረብ ያለ ፖስታ ያደረገች እና በእሷ ትዕዛዝ ነው ስቆ የገዛሁት። እና እርግጠኛ ነኝ ያው እናንተም እንደምትደሰቱ ያው ትልቅ ስጦታ ብዬ አይደለም ግን የቻልኩትን አድርጌ ትንሽ ላስደስታት ብዬ አስቤ ነው። እና ይቅርታ እንደምታደርግልኝ እርግጠኛ ነኝ። እና ፎሎ ላረጋችሁኝ ደግሞ አመሰግናለሁ። ትንሽ ፔጅ ትንሽ ከፍ ብሏል፣ በኔጌቲቭ ነገር ቢሆንም ማለት ነው። ግን ቴንኪ ዩ ለሁላችሁም። የሰደባችሁኝ ወዳችሁ ነው፣ የሀገር ስድብ ነው። ግን አትሊስት እኔ ብትሰድቡኝም እሷን ስለወደዳችሁ ደስ ብሎኛል። እናመሰግናለን ስለሁሉም ነገር። ከዚህ በኋላ በተሻለ ነገር ለማምጣት እንሞክራለን። እናመሰግናለሁ በጣም የምታያቸው ነገር አለ በጣም አመሰግናለሁ። በጣም ነው ደስ ያለኝ፣ ማለት በቃ ለሴት ልጅ እንዲህ በመሆናችሁ በጣም ደስ ብለኛል፣ እና በጣም አመሰግናለሁ ላሳያችሁን ፍቅር፣ በጣም አመሰግናለሁ ላሳያችሁን ክብር። በጣም አመሰግናለሁ። ይህ ነው ማለት ፈልግኩ። እንወዳችኋለን። ቴንኪዩ እንግዲህ ስድስት መቶ ሺህ ቪው ነበረውና እንደዛ ኤክስፔክት አላረኩ ነበር፣ እኔ ስለዚህ ሼር እያደረጋችሁ አይተው ለተከፉ ለስድስት መቶ ሺዎቹም እንደምታደርሱልኝ እርግጠኛኝ። አመሰግናለሁ። ቻው። እንዳያችሁት ሚስትየው በምላሹ በክብር ይቅርታውን ተቀብላ እንዲህ ብላለች፣ ያሳያችሁኝ ፍቅርና ለሴቶች ያላችሁን አክብሮት አደንቃለሁ፣ በጣም አመሰግናለሁ፣ ክብር ይስጥልኝ ብላለች። ኢትዮ አዲስ ነገር ፕራንክ ነው ቀልድ ነው በሚል ለቫይራል እና ገንዘብ ለማግኘት የሚሰሩ ይህን መሰል የሰውን ስሜት የሚነኩና የሚረብሹ ንግግሮችም ሆነ ድርጊቶችን አጥብቆ ይቃወማል። እናንተስ በዚህ ዙሪያ ያላችሁን ሀሳብና አስተያየት እስኪ ኮሜንት ላይ ጻፉልን። በቀጣይ እስከምንገናኝ ቸር ቆዩን።